ሆድህን ባርባር ሲለው፣ ትካዜ ሲበዛ፣ ብቻህን ሆነህ ብቸኝነት ሲወለድ፣ ያን ጊዜ ዘፈን ከፍተህ እኔስ ብቸኛ ነኝ ብቸኛ እያልክ ታላዘናለህ። ምናልባትም ባገባ ደስተኛ እሆናለሁ ብለህ ታስባለህ። እርግጠኛ ነህ? በጭራሽ እንዳታደርገው። ለምን እንደሆነ እነግርሃለሁ። ከዛ በፊት ግን ዮጊ የገላ ሳሙና ላለፉት ስድስት ዓመታት ሳዘጋጀው ስታጠበት የነበረ ሳሙና ነው። እኔም ሆንኩኝ ልጆቼ ወዳጆች ስንታጠበት ቆይተናል። በዚህ ሳሙና ኤድብል ከሆኑ ለምግብነት የሚሉ ዘይቶችን ብቻ ተጠቅመን እናዘጋጀዋለን። ከዛ ባሻገር ሳሙናችን ተወዳጅ እንዲሆንልን ብለን አረፋው እንዲኩረፈረፍ ብለን የምንጨምርበት ኬሚካል ደረቅ እንዲሆን ረጅም ጊዜ እንዲያገለግል ብርካቴ እንዲኖረው ሌላም ሌላም ነገር ብለን የምንጨምርበት ኬሚካል የለም። በሌሎች ሳሙናዎች እነዚህ አይነት ኬሚካል በገባባቸው ሳሙናዎች ስንታጠብ ቆዳችን ላይ ደርስ የነበረው ምንጣት መገርጣት፣ የፀጉር መከርቸፍ ማስቀረት ችለናል። በዮጊ የገላ ሳሙና ስንታጠብ ማለት ነው። በ175 ግራም አዘጋጅቼዋለሁ። 300 ብር ይሸጣል። ረጅም ጊዜ ትጠቀምበታለህ። እስከ መቼ ነው በዚህ ሳሙና የምታጠበው እስክትል ድረስ ማለት ነው። የምታገኝበትን የጉግል ማፕ አድራሻ እዚህ ቪዲዮ ስር አስቀምጥልሃለሁ። ጉግል ማፕ ላይ ሰርች በማድረግ እዚሁ አዲስ አበባ ውስጥ በተለምዶ ሜክሲኮ ኮሜርስ አካባቢ ታገኘዋለህ። ይህን ሳሙና ዮጊ የገላ ሳሙና ብትላቸው ይህንን በ175 ግራም ያዘጋጀነውን ሳሙና በሶስት መቶ ብር ይሸጡልሃል። ከዛ ባሻገር በዚህ ሳሙና ስትጣጠብ ቆዳ ላይ፣ ጸጉር ላይ ከምታገኘው ጥቅም ባሻገር ደግሞ በዚህ በአባወራ ዩቲውብ ቻናል ትውልዳችን ላይ ልንሰራ የፈለግ ነው። በተለይም ደግሞ ወንዶቻችንን ለማለጭ በሚሰራው ስራ ሴራ፣ እሱን በመቀልበሱ ደረጃ የምንሰራውን ስራ ታግዛለህ፣ ታግዘናለህ፣ ትተባበራለህ ማለት ነው እንግዲህ ፈቃደኛ እስኮንግ ድረስ ጀግናው፣ ዛሬ ደግሞ ስለምን ማውራት ፈልግ ያለው መሰለህ? አሁን በተለይ ወደ ትዳር ስለሚገቡት ወንድሞቼ ይህንን ነገር አስተውሎት ይገባሉ ወይ ብዬ ሳስብ ያመጣሁት ነገር ነው። ምንድነው? አሁን ከማግባታቸው በፊት ባሉበት ኑሮ ባላቸው ህይወት ምናልባት ደስተኛ ላይሆኑ ይችላሉ ብዙ ደስተኛ የማያረጋቸው ነገር ይኖራል ብዙ ቅር ያሰኛቸው ነገር ይኖራል ስለዚህ ከዛ ህይወት ከዛ ቅሬታ ከዛ ትካዜ ከዛ ሀዘኑ ከዛ ድብርቱ ከዛ ጭንቀቱ ውስጥ ለመውጣት ወደ ትዳር ይገባሉ ከአንድ ሁለት ይሻላል ብለው ግን ማህበረሰባችን ውስጥ ያልተማርነው ነገር ያላደገው ነገር ያው ዘ ሶ ኮልድ የተማሩም ሰዎች የማይነግሩን ነገር እኔ በራሴ በልምምድ ያተረፍኩት ራሴም ላይ የሰራውበትን ነገር ላካፍል የምፈልገው ምንድን ነው መሰለህ? ብቻህን ሆነህ በኖርክበት ጊዜ ወደ ትዳር ስትገባ ከብቸኝነቱ እላቀቃለሁ ብለህ ታስባለህ። ከብቸኝነቱ መላቀቅ ትላቀቃለህ፣ በእርግጥ ከአንድ ሁለት ይሻላልና ወደ ሁለት ታድጋለህ። ነገር ግን ደስታ ጋራንቲድ አይደለም። በእርግጠኝነት ደስታ ታገኛለህ የሚባል ነገር የለም። እንደው ጠለቀ ብለህ ስለ ትዳር ዓላማን ብትረዳው ብትመረምረው ስለአንተ ተፈጥሮ እና ተፈጥሮ አዊ ዓላማን ብትረዳው ያንን የምታገኝበት እንዳልሆነ ትረዳለህ። ምን ለማለት ፈልጌ ነው? በፍኖተ አባወራ ስልጠናችንም ጭምር አንዱ ወደ ትዳር የምንገባበት ምክንያት በተለይም ደግሞ የአባወራን ስልጠና ጨርሰን ወደ ሴት ምርጫ ስንመጣ አንዱ ወደ ትዳር የምንገባበት ምክንያት ብለን ከምናስቀምጣቸው ዝርዝሮች ውስጥ ማለት ነው። እኛ የፈጠርናቸው ምክንያቶች አይደሉም። ያው በማህበረሰባችን ውስጥ የተቀበልናቸው፣ በመጽሐፍ የተቀበልናቸው ምክንያቶች ከምንላቸው ነገሮች አንዱ ከብቸኝነት ለመራቅ ነው። ስለዚህ ያ ሰው ከብቸኝነት ለመራቅ ከአንድ ሁለት መድኃኒት ነው እና ይሻላል እና ያችን ሴት ወደ ህይወቱ ያመጣታል። ነገር ግን ያችን ሴት ወደ ህይወቱ ያመጣ ማለት ደስታው ጋራንትድ ነው ወይ? በእርግጠኝነት እሱ እንዳሰበው ደስተን ያገኛሉ ወይ? አንተም ይህንን አስበ ገብተ ከሆነ ደስተኝነትን ታገኛለህ ወይ? ሰዎች እንደዛ ብለው አስበው ገብተው ምን ያክል በተዳራቸው ደስተኛ ሆነዋል? ትላንት ከነበርንበት ብቸኝነት መላቀቂያችን ይሆናል ብለን አስበን፣ በዛም ደግሞ ደስተኛ እናገኛለን እንዳልነው፣ ለምን ደስታ እናጣለን? አየህ፣ መጀመሪያ መስተካከል ያለበት ነገር ያ ነበር። መጀመሪያ መጽዳት ያለበት ነገር ያ ነበር። እሱ ምንድነው? ዛሬ አንተ ብቻህን ሆነ ባለህ ኑሮ በደረስክበት መደብ ደረጃ፣ የኑሮ ደረጃ፣ በሰበሰብከው እውቀት፣ ባካበትከው ልምድ፣ ባፈራቸው ወዳጆች እና ጎረቤቶች ወይም ደግሞ ባፈራው ንብረት፣ በእነዚህ ሁሉ ነገሮች፣ በእድሜም በደረስክበትም ደስተኛ መሆን ካልቻልክ፣ በነዚህ ነገሮች ባሉ ነገሮች ደስተኛ መሆን ካልቻልክ፣ ሚስት መጥታ ከራሷ ይዛ የምትመጣው ደስታ ለአንተ የሚተርፍ የሚትረፈረፍ ደስታ አይኖራትም፣ የምትሰጥህም አይኖራትም። አንተ በራስህ ደስተኛ መሆን ካልቻልክ ለደስታ ኃላፊነቱን መውሰድ ካልቻልክ፣ እኔ ለራሴ ደስታ እኔ ኃላፊነቱን መውሰድ አለብኝ። ስለዚህ ራሴ ባለኝ ነገር ደስተኛ ማድረግ አለብኝ። ለኔ ደስታ ለእኔ ደስታ ለእኔ ደስተኝነት ከኔ በላይ ማንም ሊመጣ አይችልም። ስለዚህ ለምንድን ነው ደስተኛ ማለት ነው ብለህ ራስህን መጠየቅ አለብህ እንጂ ሚስትህን አምጥተህ እሷ ላይ ሸክም መሆኑ እንዳሰብከው ደስታን ከማግኘት ይልቅ ወደ ምሬት ይወስድሃል። ደስታን ከማግኘት ይልቅ ወደ ምሬት ይወስዳል። ስልክ ለሷም አላስፈላጊ ሸክም ትሆንባታለህ። አላስፈላጊ ሸክም ትሆንባታለህ። ምንድነው ከእሷ የምትፈልገው? ደስተኛ መሆንን ነው ወይንስ? በትዳራችሁ ውስጥ ባላችሁ ሚና እሷም ሚናዋን እንድትወጣ አንተ ሚናህን እንድትወጣ ሚናዋን ከመወጣት ያለፈ ደስተኛ ካላደረግሽ ማለት ሸክምነት ነው። ይሄ ልጅነት ነው። ሚናዋን እየተወጣች ነው በትዳር ውስጥ የሚጠበቅባትን ያለባትን ነገር እያደረገች ነው። ዜን ዌል ኤንድ ጉድ። በሰጠች ነገር ደስተኛ መሆን ያንተፋንታ ነው። ያ ሚናዋን መወጣቷ ወይም ደግሞ ያ ዲዩቲ ኤንድ ሪስፖንስቢሊቲዋን ስትወጣ በአግባቡ አልተወጣችም፣ በትክክል አልተወጣችም፣ በንዝላልነት ነው የተወጣቸው፣ በግዴለሽነት ነው የተወጣቸው፣ ወይም ደግሞ ረስተዋለች፣ ወይም ደግሞ ትተዋለች። ያ ከሆነ በዛ ጠይቃት። ይህንን ማድረግ እኮ ነበረብሽ ውዴ፣ ይሄ ነገር ይጠበቅብሽ ነበር፣ ወይም ደግሞ ይህን ነገር ካንቺ ፈልግ ነበር፣ ወይም ደግሞ ካንቺ ይጠበቅ ነበር። ለምን ይሄ ነገር አልሆነም? ብላችሁ መነጋገር ትችላላችሁ። ይህንን ነገር አድርገሽዋል፣ ግን ደስተኛ መሆን አልቻልኩም። እና ምን አገባት እሷ? ልጆቿን ደስተኛ ታድርጋቸው። አንተ ምን ቤት ነ አንተን በአንቀልባ አዝላ ደስተኛ ለማድረግ ሹሹሹሹ፣ እንካ ሎሊፖፕ፣ እንካ ከረሜላ፣ እንካ ሰንቺፕስ፣ እንካ ምናምን ልትል ይገባል እንዴ? ኖ ሸክማዋ ልትሆንባት አይገባም። ለእሷ ሸክሟ እንዳትሆንባት ከማሰብ የተነሳ አይደለም፣ ደግሞ ይሄ ለራስህ ነው። ደስተኛ መሆንን እወቅበት። መጀመሪያ ላጤ የሆነ በቂ ብቁ ሆነ ተገኝ። በራስህ ምንድን ነው የጎደለብህ? ያ የጎደለብህ ነገር ቢጨመር ለተፈጠርክለት ዓላማ የሚያዘጋጅ ነው ወይስ ደስተኛ የሚያደርግ? ምን ማለት ነው ደስተኝነት? ስለዚህ እነዚህ ነገሮች አስባቸው። ወደ ትዳር የምትገባው ደስተኛ ለመሆን ነው። ብዙ ሰዎች እኮ አሉ። ላይክ ላጤ የሆነው ምንም ነገር በቁሳዊ ነገር ስናስበው ላይ ትምህርት ተምረዋል፣ ቁሳዊ ነገሮች ሰብስበዋል። ማስትሬት እና ዶክትሬትም ሰርቶ ሊሆን ይችላል፣ ወይም ደግሞ ዲፕሎማ እና ዲግሪ ሊኖራቸው ይችላል። ቤት ባይኖራቸውም የገዙት ቤት ባይኖራቸው፣ እንዳው ኪራይ ቤት ውስጥም ሊኖሩ ይችላሉ። በዛች በኪራይ ቤት ውስጥ እንዳው አንዱን ግድግዳ የሚሸፍን ቴሌቪዥን፣ ያው ዛሬ ጊዜ የተለመደ ነው ፍላት ስክሪን ገዝቶ ሊሆን ይችላል። ሌላም ሌላም ነገር አድርጎ ሊሆን ይችላል። እነዚህ ሰዎች ነገር ግን በሕይወታቸው ደስተኛ ናቸው ማለት ነው? በህይወታቸው ደስተኛ ካልሆኑ ሴቷ በመምጣቷ ምንድነው፣ እንዴት አርጋ ነው ደስተኛ የምታደርጋቸው? ይህን ሁሉ ነገር ሰብስበው በእነዚህ ሁሉ ነገር ማረፍ አልቻሉም። ሴቷም ስትመጣ እንዴት በምን ያክል እርግጠኛ ናቸው? ምን ያክል እርግጠኛ ናቸው እሷ ስትመጣ እንደምታሳርፋቸው፣ እሷ ስትመጣ እንደምታስደስታቸው። አንድ ነገር ማስተዋል ያለብህ ወንድም አለ። ሴቷ ስትመጣ የራሷን ፍላጎቶች፣ የራሷን ጥንካሬዎች እንዲሁም ደግሞ የራሷን ድክመቶች፣ የራሷን ጥሩ አመሎች እንዲሁም ደግሞ የራሷን መጥፎ አመሎች ይዛ ነው የምትመጣው። እነዚህን አሰበህባቸዋል። እሷ ስትመጣ ደስተኛ እሆናለሁ ማለት ን ኬታ መጣሁ በእርግጠኝነት እነዚህን ነገሮች አስበህባቸው ነው ሴቷ ወደ ሕይወቴ ባስገባት ደስተኛ እሆናለሁ የምትለው። በተለይ ደግሞ ትዳር ውስጥ የሚገቡ ምስኪናን መስኪን ከሆንክ በተለይ ደግሞ አስበው ይ ነገር በደንብ እንድታስታውሰው እፈልጋለሁ፣ ወይም ደግሞ እንድታስብበት እፈልጋለሁ። ለምስኪን ለምስኪን ትዳር በጣም ፈታኙ ነገር ሚስቱ እሱን ማስደሰት አለመቻሏን። ምስኪን በሰዎች ዘንድ ሲታይ ክንፍ ቀረሽ መልአክ ነው። ውይ እሱ እኮ እንዴት አይነት ምስኪን ሰው እንዴት አይነት ምስኪን መልአክ እኮ የሆነ ሰው ከማንም ጋር ተግባብቶ የሚያደርግ ከማንም ጋር እንደሚባለው ከሰው ጋር ለመግባባት ከሰው ጋር የመግባባት ችሎታ ስላለው አይደለም። ወይም ከሰው ጋር የመግባባት ችሎታውን ያመጣው ጽድቅ እሰራበታለው ብሎ አይደለም። ከሰው ጋር መግባባቱ ከሰው ጋር ላለመጋጨት ካለው ትልቅ ፍራቻ ነው ከሰው ጋር ላለመጋጨት ከሰው ጋር ከተጋጨ ከሰው ጋር በሰላም መኖር ያቀተኛል፣ የምፈልገውን አይፈጽሙልኝ፣ ገለመን ገለመን። ስለዚህ ይህ ሰውዬ በጣም ከሰው ጋር ሊግባባ ይችላል። በዛ ተግባቢነቱ እንዴት አይነት ምስኪን መሰለች ተብላም ይሆናል ያች ሴት እንግዲህ ባላወቀችበት ባለየችበት ሁኔታ ያንን ምስኪን የምታገባው። ነገር ግን ለምስኪን ላገባ ሴት ትልቁ ፈተናዋ ነገር ምንድን ነው? ያንን ምስኪን ማስደሰት አትችልም። ምክንያቱም ምስኪን በፍላጎቱ ግልጽ አይደለም። የምስኪን ፍላጎት ሰዎችን ማስደሰት ነውና የራስ የሚለው ፍላጎት የለው። የራስ የሚለው ፍላጎት ስለሌለው ከቤት ውጭም በቤት ውስጥም ሚስቱንም ሆነ ጎረቤቱንም ጓደኞቹንም ሆነ የስራ ባልደረቦቹን ማስደሰት ነው ፍላጎት። እሱ እንደዚህ ተብሎ ተነግሮታል። ጥሩ ሰው ሁን ተብሎ ተነግሮታል። ሰዎችን አስደስት ተብሎ ተነግሮታል። ይሄ ነው ጽርቅ ተብሎ ተነግሮታል። ስለዚህ እሱ ፍላጎት ሰዎችን ማስደሰት ነው። ምንድን ነው የራሱ ፍላጎት ነው? ሰዎችን ከማስደሰት ባሻገር በፊት የራሱ ራሱ በግሉ የሚፈልገው ነገር የለም። እንደ ሰውነቱ እንደ ከበደነቱ እንደ አለምነቱ እንደ ረጅምነቱ እንደ አጭርነቱ እንደ ወፍራምነቱ እንደ ቀጭንነቱ ካይንዶፍ ነገር ሰውየው እንደሚገልጸው ምስኪኑ እንደሚገልጸው እሱም በራሱ የሚያስደስተው ነገር የለም። አያውቁ ምክንያቱም ለረጅም ዓመታት ለረጅም አመታት የራሱን ደስታ ሳያውቀው የራሱን ደስታ በምን ተክቶት ነው የኖረው? የሰዎችን ደስታ ጥግ በማድረግ ሰዎችን ለማስደሰት ሰዎችን በማስደሰት ሰዎችን ለማስደሰት በመዳከር ነው ያሳለፈው። እናቱን፣ አባቱን፣ ጓደኞቹን፣ የትምህርት ቤት ጓደኞቹን፣ የስራ ባልደረቦቹን፣ ጎረቤቶቹን፣ በቃ ኤቭሪዋን፣ ያገኘውን ሁሉ ማስደሰት ነው የሚፈልገው ይሄ ሰው ገስዋ። ታዲያ ይሄ ሰው በትዳር ውስጥ ሆኖ ሁሉ ነገር እኮ አለ። አንተ ልጅ፣ ሁሉ ነገር አሁን እኮ የቀረ ሚስት ነች። በቃ እሷ ብትመጣ በስማ ይባላል። እውነት ይመስለዋል ብቻውን ከሚኖርበት ህይወት ወደ ብቸኝነት ከተወለደው የብቻ ህይወት የሚላቀቅበት ደስታን የሚያገኝበት ነገር ደስታን የሚያገኝበት መንገዱ ትዳር ይመስሏል። ስለዚህ ያችን ሴት ያመጣታል። ግን ያልተረዳው ማንም ሰው ያልነገረው ነገር ምንድን ነው፣ በፍላጎቱ ግልጽ አይደለምና እሷ የሚፈልገውን ነገር ልትሰጠው አትችልም። ሌታ አሉ ልታስደስተው። ማስደስት እኮ ሌላ ስቴጅ ነው። የሚፈልገውን ነገር እንኳን በግልጽ ስለማያውቀው ያን ነገር ልትሰጠው አትችልም። ምን ትፈልጋለህ የኔ ወድ፣ አንቺ ምን ትፈልጊያለሽ? ምን እንዳቀርብልህ ትፈልጋለህ? አንቺ ምን ትፈልጊያለሽ? ምን ቁርስ ልስራለህ? አንቺ ምን ትወጃለሽ? የሚል አይነት ሰው ነው ስለዚህ እቺ ሴት ሚስቱ እሱ የሚፈልገውን ነገር በግልጽ ስለማታቅ የሚፈልገውን ነገር ልትሰጠው አትችልም። ባገኘው ነገር ደስተኛ ያለመሆኑ እድሉ ሰፊ ነው። ስለዚህ በተለይ ምስኪን የሆናችሁ ወንድሞቼ ከምስኪንነት ውጡ። የፍኖተ አባወራ ሥልጠና አዘጋጅተናል። አብዛኛው ከግማሽ በላይ የሆነው ሴሽን ምስኪንነትን በማስወገድ ደረጃ የምንወያይበት ነው። እሱን ካላስወገዳችሁ ማንም ሰው ደስተኛ ሊያረጋችሁ አይችሉም። ደስተኛ ልትሆኑ ማትችሉ ራሳችሁን ብትሆኑ ማለት ነው። ስለዚህ የምታገባበት ምክንያት ምንድን ነው? የምታገባበት ምክንያት ለየው። ሳገባ ደስተኛ እሆናለሁ ብለህ የምታስብ ከሆነ ተሸውደሃል። ልክ እንዳንተው ባንተው ልክ፣ ካንተም በሰፋ መልክ፣ በጠለቀ መልክ ብዙ ስሜቶችና ፍላጎቶች ያሏት፣ እነዛን ስሜቶችና ፍላጎቶቿን ጭምር ደግሞ መለየትም የሚከብዳት ሴት ነው ወደ ሕይወት የምታመጣ። ካንተ ምሪት፣ ስምሪት፣ ጥበቃ የምትፈልግን ሴት ነው ወደ ሕይወት የምታመጣው። ያቺ ሴት ደስተኛ ታረገኛለች ብለህ የምታስብ ከሆነ ምንድን ነህ? ምስኪን ነህ። ምስኪን ነህ ብቻ አይደለም ጅል ነህ። እየተነገረህ የማትሰማ ጅል ነህ። እሷ ላይ ሸክም የምትሆንባት ጅል ነህ። ሸክም አትሆንባት። ደስተኛ ልታረገህ አትችልም። ደስተኛ ልታረገህም አልመጣችም። በትዳር ውስጥ ባላት ሚና ግዴታዋን ልትወጣ መታለች። ያንን ግዴታዋን ትወጣለች። እሱን ግዴታዋን ቼክ አድርግ ግን የእሷን ግዴታ ለማወቅ እራሱ መጀመሪያ አንተ የራስን ግዴታ የራስህን ሚና የራስህን ቦታ ታውቀዋለህ። የቱ ጋ ነው ቦታ በእርግጥ ለይተህ ታውቀዋለህ። እነዚህ ነገሮች የማታውቅ ከሆነ የፍኖተ አባወራ ስልጠና ተዘጋጅተዋል። ምናና ሰልጥን። በራስህ ለራስህ እንቅፋት መሆን ሳያንስ ወደ ህይወትህ ያችን ሴት አምጥተህ ሸክም አትሁንባት፣ መከራ አትሁንባት፣ ለሀገርም ሸክም አትሁን። ምንም ማስትሬትና ዶክትሬት ቢኖርህ፣ ምንም ሊቅና ሊቃውንት ብትባል ሚናህን ያለየህ ከሆነ ሸክም ነው የምትሆነው። መፍትሄው ምንድን ነው? ምን እናድርግ? መፍትሄ ብዬ የማስቀምጠው በዋናነት ይሄ በተለይ ደስታ ደስታ ያው አሁን ማህበረሰቡ በሚግባባበት ቋንቋ ላውራው ብዬ ነው የደስታ ጉዳይ እንጂ እኔ ከጓደኞች ጋር በምናወራበት ጓደኞች የምላቸው እንግዲህ በፍኖተ አባወራ ስልጠና የተገናኘ ናቸው አብረን የምናሳልፋቸው በተለይ እሁድ አብረን የምናሳልፋቸው ወንድሞች ጋር የምናወራው ምንድን ነው ደስታ አፍተሩ ደስተኛ ለመሆኑ እዚህ ምድር ላይ የመጣ ነው። ደስተኛ እንድትሆኑ ፈልጋለሁ እዚህ ምድር ላይ ብሎ ነው እንዲለቀቀን የፈጠረን ከዛ ጋር የተገናኘ ነው የተፈጠርንለት አላማ የለም። ያንን አላማ የተፈጠርንለትን አላማ አባታችን ከኛ የሚፈቅደውን የሚወደውን አላማ እንፈጽማለን ስንል ዲዩ ቲንክ ደስተኞች የምንሆን ይመስላቸዋል። አንሆንም። ኤቭሪዴ ስራ ነው። ኤቭሪዴ ለዛ አላማ ስትራይቭ ማድረግ መዳከር ነው። መውደቅ መነሳት ነው። ያንን ዓላማ ለመፈጸም ራሳችን ላይ መሰልጠን መውደቅ መነሳት ነው። ራሳችን ላይ የመሰልጠኑ ስራ ወደ ኤክሰለንስ የምናደርገው ጉዞ ማብቀያ የሌለው መጨረሻ የሌለው መደምደሚያ የሌለው የምንጊዜም ዝግጅት የሚፈልግ የምንጊዜም ስልጠና የሚፈልግ የምንጊዜም ትጥቅ የሚፈልግ ነው። እንደዚህ እያደረግን ህይወታችን ያልፋል። እንደዚህ እያደረግን ተጠርተን እንሄዳለን። እንዴት ነው እግር ተዘርግቶ እፎ የሚባለው? እንዴት ነው እኔ አንዳንድ ሰው ቤት ያው ስገባ አስቸግራለሁ ለሰው። እንደዚህ በማህበራዊ ግንኙነት ሰዎች እግራቸውን ታጥበው ጋቢ ለብሰው ፊክ ፊክ ፊክ ፊክ እያሉ ቲክቶክ እና ቴሌቪዥን ሲያዩ በጣም ይገርመኛል። የሚሰራ ስራ ጠፍቶ፣ በጣም ብዙ የምንሰራው ስራ አለ ወንድሞቼ፣ በጣም ብዙ። መከሩ ብዙ ነው ሰራተኞች ግን ጥቂት ናቸው እንዳለ መጽሐፍ። በጣም ብዙ የሚሰራ ስራ አለ እንዴ! ብዙ ይፊታዊነት እኮ አለ፣ ብዙ ሴሰኝነት እኮ አለ። ሌታለሁን አለም ላይ አይደለም እውነትን ሊነግሩን በሚገቡ አካላት ግለሰቦች መካከል እንኳን ተቋማት መካከል እንኳን ብዙ ወዳደርነት፣ አስመሳይነት ብዙ ኃጢአት ብዙ ኢፍትሐዊነት አለ። ብዙ ውሸቶች እውነት ተደርገው ትውልድ እየተገደለባቸው ትውልድ ወደ ባህርነት እየተነዳባቸው ነው። እነዚህ ማን ነው የሚሰራቸው? እኔና አንተ። ሀው ከም አንተ ደስተኛ አይደለሁም። በዚህ ህይወቴ ደስተኛ አይደለሁ። ደስተኛ መሆን ነው ምፈል ዋናው አላማ። ኔ ደስተኛ። ይሄ ሌላ ቪዲዮ የዚህ ቪዲዮ አላማ አይደል። ሌላ ቪዲዮ ላይ ይመጣል። ኤኒዌይስ ግን መፍትሄው ጋር ስንመጣ መፍትሄው ብዬ የማስበው አላማ ማወቅ ነው። የተፈጠርክለትን ዓላማ እወቅ፣ ፈልግ፣ ሞክር። እኔም አላውቀውም የአንተን ዓላማ። ማንም ሊነግር አይችልም፣ አንተው ራስህን የምታውቀው። ምናልባትም አባትህን ጠይቀው። ስለጠየቀው በአንድ መስመር በአጭር ጽሑፍ ይነግርሃል ማለት አይደለም። በህይወት ውስጥ ግን የምታገኙ ይሆናል። ችግሩ ግን እኛ አላማችንን ልናቅባቸው ከምንችላቸው፣ አላማችንን ከሚገልጹልን፣ ዲስከቨር እንድናረግ ከሚያግዙን ህይወቶች እንረቃለን፣ እንሸሻለን። ስለዚህ አላማን ፈልግ፣ አላማን ፈልግ። በሁለተኛ ደረጃ ወደ አላማ የሚወስደውን መንገድ ላይ ውጣ፣ ወደዛ የሚወስድ መንገድ ላይ ሂድ። በዛ መንገድ ላይ ራስን አዘጋጅ፣ አሰልጥን፣ ታጠቅ። አባቴ የሰጠን ስጦታ ያንን ዓላማ ትፈጽምበት ዘንድ ባዶ እጅን አላመጣም። ምንድን የሰጠኝ? ማንም የማይወስድብኝ ከኔ ዘንድ ያለ ከውጭም አልጨመርበት፣ በዛው በእኔ ውስጥ ያለ የምሰለጥንበት፣ የማበለጸገው ምንድን የተሰጠኝ ብለህ ጠይቅ። እሱን ነገር እሱ ላይ ስራ። ይሄ በቃ this is life ይሄ ነው ህይወትህ። ይሄንን በማድረግ ሂደት ብቻህን መሆን አስፈላጊ አይደለምና ምናልባትም አልባትም ብቻህን መሆን አትፈልግምና kind of ብቻህን መሆንም ትችላለህ። በእርግጥ ግን ብቻህን መሆን ካልፈልግ፣ ያን ጊዜ ወደ ህይወትህ የምታግዘህን የምትራዳህን የምትረዳህን ሴት ታመጣለህ። አንተን ደስተኛ ማድረግ አለባት። ማን ያለው ማን ያለው? በቃ ደስተኛ መሆን ከፈለግ እንዳው ደስተኛ ሉን ካልክ እንኳን በምትሰራው ስራ ደስተኛው አባቴ ወደ ጠራ ዓላማ ስትሄድ ያንን ዓላማ ዳር ለማድረስ በራስ ላይ የምትሰራው ስልጣኔ ትጥቁ፣ ስንቁን ያንን በማዘጋጀት በመሰልጠን ሂደቱ ላይ በውጣ አውረዱ ላይ ያንን ኢንጆይ አድርገው። ኢንጆይመንት ከፈለግ ግን አፍተር ኦል ኢትስ ጆብ ያም ራሱ እንደ ስራ የህይወት ስራ ደስ የምንለን የሚለን ስንሰራው ስንጨርሰው ስንፈጽመው ከኛ የሚጠበቀውን ለኛ የተሰጠንን ለኛ ያለብንን ስራ ሰርተን ጨረስን ብለን አሴት የምናደርግበት ነው። በተረፈ ግን ደስተኛ ላደረገችም ደስተኛ ግዴታዋን እየተወጣች ነው። ግዴታዋን የምትወጣ ከሆነ በቃ ግዴታዋን ትወጣለች። ግዴታዋን በተወጣችበት ሁኔታ ደስተኛ መሆኑ ያንተ ፋንታ ነው። በሰጠችህ ነገር ምግብ ስሪልኝ ብለህ እንበልና፣ ለምሳሌ ምግብ ስሪልኝ ብለህ የምትፈልገው ምግብ ተሰራለህ የበላህ የተሰጠህን ምግብ ሰርታ የሰጠችህን ምግብ አመስግነህ ፈጣሪን አመስግነህ እሷን ስለሰራችልህ አመስግነህ በዛ ውስጥ እንጂ ያድርገህ ማሳለፍ ያንተ ፋንታ ነው። ማማረር ግን ከሰውነትህ ከስጋ ጋር ከተጣባ እሷ ምንም ልታደርግ አትችልም። እንዳው ምግቡም ራሱ አይጣፍጥም፣ እንደው ውሃውም ራሱ ደስ አይልም፣ አየሩም ደስ አይልም። እንደው ቀኑ ራሱ ያስጠላል፣ አመቱ ራሱ ያስጠላል፣ ውሎ ራሱ ያስጠላል፣ እንደው መንጋቱ ራሱ ያስጠላል፣ መምሸቱ ራሱ ያስጠላል። እንደው ነገሩ ሁሉ ሲያስጠላ ልትረዳህ ትችልም። ይህንኑ ደስተኛ ያለመሆንን ይህን ብሶትን ጭራሽ አምፕሊፋይ አድርጋ ማግኒፋይ አድርጋ ትሰጣለች ከፈለክ። ስለዚህ በራስ ደስተኛውን ወንድማለ ደስተኛ ከተባለ ምሆን ከተባለ የሚባለውን ጉዳይ ያው ለሌላ ጊዜ እናስቀምጠውና ከዛ ባሻገር ግን በትዳር ያለው ሚና ላይ በእርግጥ በምትኖረው ህይወት ባለ ህይወት እዛ ከሚስቲ ጋር በምታሳልፉት ህይወት በትዳሩ ከትዳሩ የምትፈልገውን ነገር ለማግኘት ከፈለክ በዛም ደስተኛ መሆን ከፈለክ ትዳርህን በትዳር ውስጥ ያለህ ሚና ለይ በትክክል ከወንድነት የሚጠበቅ ከአንተ የሚጠበቅ ከአባት ከባል ከወንድ ከራስ ከአባወራ የሚጠበቅ ሚና ቦታ ላይ ተገኝ። አንተ በቦታ ስትገኝ እሷ በቦታዋ ትገኛለች። አንተ ቦታን ባለየበት እዚህም ለመወደድ ውጭም ተሯሩጠ እንደገና ሚስት ጋርም ለመወደድ ሽርጥ አሸረጠ ኪችን ውስጥ ተንጎዳጉደ አይሆንም። ልጆች አዝለ ልጆች ታቅፈ ከአንቺ የበለጠ ይህንን ነገር እኮ መስራት ትችላለሁ ብለ ቤት ውስጥ ገብተህ ኩክ እያደረክ ምናምን ነገር። ኩክ አታድርግ ምግብ አትስራ እያልኩህ አይደል። ከአንቺ የበለጠ ልጆች መንከባከብ ችላሉ፣ ከአንቺ የበለጠ ምግብ ማብሰል ችላሉ፣ ከአንቺ የበለጠ ቤት ማጽዳት እኮ ትችላለህ፣ ሀኒ በቃ ቁጭ በይ አንቺ ምናምን እያልክ ሚና አንድ ብልቅልቅ አድርገኸው ላይክ ለእሷ ራሱ ግራ ነው የሚገባት። ግራ ታጋባታለህ። እሷም የትኛው እንደሆነ እሷም ሚና መለየት አትችልም። ስለዚህ በትዳር ውስጥ ደስተኛ መሆን ከፈለክ አሁንም በሶስተኛ ደረጃ የማስቀምጠው ምንድነው ሚና አለየው። የመጀመሪያ ያስቀምጥነው ምንድነው ዓላማ አለ የተፈጠርክለትን ዓላማ ትዳር ውስጥ ከመግባት በፊት እንዳው ብትችል ከገባ አሁን በትዳር ካለ ደግሞ አሁንም ቢሆን የተፈጠርክለትን ዓላማ አለየው። ለምንድነው አባት ለዚህ ምድር ላይ ያመጣ? እንደው በዘፈቀድን ያመጣ? ለምንድን ያመጣ? እሱን ወቅ ያንን ዓላማ የምትወጣበትን ጸጋ እወቅና፣ በዛ ጸጋ ላይ ደግሞ ሰልጥን። ያንን ጸጋ በማሰልጠኑ ቱዋርድስ ኤክሰለንስ በመድረሱ ወደ ተፈጠርክለት ልዕልና፣ ልህቀት መድረሱ የምንጊዜም ጉዞ ስለሆነ በዛ ላይ ስራ። በዛ በሰለጠንክበት ጸጋ እንዴት አድርገ ነው የተፈጠርክለትን ዓላማ የምታሳካው? እሱን መርምር። ከዛ ባሻገር ወደ ህይወት ስትመጣ ደግሞ ወደ አንተ ህይወት ያመጣትን ሴት እሷም በቦታዋ ግልጽ ሆኖላት የምትሰራውን ስራ እንድትሰራ በአግባቡም እንድታግዝህ ለተፈጠረችለት ዓላማ ሷም እንድትኖር በአግባቡ እንድታገዘ ከፈለክ፣ አንተ ሚና ለይታ አስቀምጥላት። ሚና ለይታ አስቀምጥላት። አስቡት። እግር ኳስ ጨዋታ በጣም ለምሳሌ በጣም ይመቻልና፣ እግር ኳስ ጨዋታ ላይ ሮናልዶ የሚባለውን አጥቂ ታውቃላችሁ። እንግዲህ አጥቂው ሮናልዶ የተባለው አጥቂ ቦታው የት ነው? የሚቆምበት ቦታ የራሱ ግብ ክልል ላይ ነው? የዊት የተቃራኒ ቡድን ክልል ላይ። የተቃራኒ ቡድን ክልል ላይ አይደል? የተቃራኒ ቡድን ክልል ላይ ብቻ አይደለም፣ የተቃራኒ ቡድን የግብ ክልል ላይ ነው መቆምም ራሱ ያለበት። ገስዋት ከጀርባ ተከላካዮች ከኋላ ተከላካዮች ወይም የራሱ በረኛ አጠገብ ጋር ቢቆም ተከላካዮቹ እንዴት ነው ግራ የሚገባቸው? አስቧቸው። ውስጥ ምን እንዴት ነው የሚያደርጉት? ኳሱን ተቀባብለው ለማን ይሰጡታል? ከተቃራኒ ቡድን የቀሙትን ኳስ አንድ፣ ሁለት፣ ሶስት፣ አራት አሽከረከሩት በመካከላቸው። ከዛ ለማን ይሰጡታል? ሮናልዶ የት ነው ያለው? አጥቂው የት ነው ያለው? ተቃራኒ ግብ ክልል ላይ ነው ያለው፣ አይደለም እራሳቸው ግብ ክልል ላይ ለእሱ ቢሰጡት ምን አባቱ ያደርገዋል? እንደገና መልሶ ለእነሱ ይሰጣቸዋል። አራባ ከብለው ብለው ቢሰጡት መልሶ ለእነሱ ይሰጣቸዋል። እራሱ ጎል ላይ እንግዲህ አስቆጥር ተቃራኒ ግብ ተቃራኒ ቡድን ላይ ያስቆጥራልም ከተባለ ደግሞ ወደ ተቃራኒ ግብ ክልል መጠጋት ነው ያለበት። እሱ ግን እዛ ከነሱ ጋር የሚተረማመስ ከሆነ ውጤቱ ውጤቱ ቡድኑ ክለቡ ውጤታማ አይሆንም። አይደለ? ውጤታማ የማይሆንበት ምክንያት ደግሞ አንዱና ዋነኛው ምክንያት ምንድነው? ይሄ አጥቂ የተባለው ግብ አስቆጥር ተብሎ የሰለጠነው እና የመጣው አጥቂ ተጫዋች ሮናልዶን ለምሳሌ ብናነሳው ተቃራኒ ቡድን ግብ ክልል ጋር ቆሞ ኳስን ከመጠበቅ ይልቅ ራሱ ግብ ክልል ጋር ቆሞ ይተረማመሳልና ነው። ስለዚህ አሰልጣኙ ምን ማድረግ አለበት? መጮህ አለበት። እባክህ ውጣልኝ፣ አንተ ልጅ ወደ ፊት ተጠቃ። ሶሳት እነዚህ ልጆች ኳሱን አቀብሎ ለአንተ ሲሰጡ፣ ከዛም ደግሞ አንተ እንድታስገባው። እንዴት አይነት ነገር ነው? ምንድን የምትሰራው ዛ ውስጥ የሰለጠንከው? ለዚህ ነው። አይደለም እኮ ላገዛቸው ብዬ ነው። እነዚህ ልጆች እኮ ያሳዝኑኛል። ለሶስት ብቻ ከሆነ እየተከላከሉት ምን አገባ። ውጣ። የዛሬ ጊዜ ትዳራችን እንደዛ ነው እየሆነ ያለው ሚናውን ያለየ ወንድ ነው ወደ ትዳር እየገባብን ያለው ሱዛት፣ ለመወደድ ፈልጎ እንዴት አይነት ጥሩ ልጅ ነው እንዴት አይነት ጥሩ ባል ነው እንዴት አይነት ጥሩ አባት ነው እንዴት አይነት ተረት ተረት ሚና አለይ ጀግናው። አሁን ባለበት ቤት ወደ ትዳር ከመግባት በፊት ባለ ነገር ደስተኛው፣ ያለ ነገር ደስተኛ አንተን ደስተኛ ለማድረግ በቂ ነው እመነኝ። እመነኝ ስልህ እኔ የምኖረውን ህይወት ስለማውቀው ነው። ትላንትና የነበርኩበትን አውቀዋለሁ። ዛሬ ያለሁበትን አውቀዋለሁ። ደስተኛ ነኝ። ምንም አይነት ጭንቀት ምንም አይነት ትካዜ ምንም አይነት ድብርት አይነካካኝም፣ ማለት ጭራሽ አይነካኝም። አለም ግን ያን ያክል እንደዚህ ከብቸኝነት መላቀቅ አለብኝ። ሰው ዛት ሰው ሳገኝ ደስተኛ ሆናሉ። ባለ ነገር ደስተኛ ነኝ። አንተም ደስተኛ ሆን። ባለ ነገር ደስተኛ መሆን ስትችል ወደ አንተ ህይወት የምታመጣት ሴት ያንን ደስታ አብዝታ አምልታ አትረፍርፋ ትሰጠሃለች። አለበለዚያ ግን ያንኑ በብቻህን ሆነ የወለድከውን ብቸኝነት እሱም የተነሳ የመጣን ድብርት፣ ትካዜ እና ምሬት ለሷ ትሰጣታለህ። እሷ ደግሞ በአይነት በአይነት በብዛትና በጥራት ሸካክፋ ትሰጥሃለች። በርታልኝ